ግቢ እንዴት ነ? እግዚአብሔር ይመስገን። እኔ ስለመጣሁ ነው አይደለ? ሄደው? እረ አይደለም፣ ደክሞት ስለነበረ ለእኛ ጊዜ ለመስጠት ብሎ ነው ሄዱ። ስ ይሁንላት። አንቺ ግን እንዴት ነሽ? አለው ልሽ። ጓደኛዬ፣ እኔ ስጠብቅሽ የነበረው ትናንት አንቺ የምትመጪው ዛሬ። ምን ላድርግ፣ በእናትሽ ሰውዬ እኮ አለቅ ብሎኛል። ምን አይነት አለቃ ነው ግን ያለሽ? አንቺ ለነገርሽኝ እራሱ ሳላውቀው ቀፈፈኝ እኮ። አንቺ ቀልጂ። በጣም ዊርድ የሆነ ሰው እኮ እንደውም እኔ ጋር ትኝሽ ይሻላል። ሌሎቹ ጋር ሞ እንዴት እንዴት እንደሚያደርገው ይህን ያህል ግን እሱ ማ ነው ነው ስራ የሚሰራው በመርህ እሱ የሚያሰራው ግን በጭቆና ነው እሱ እንታየውና ማሚ አልመጣችም። እንደ በአሁኑ እንኳን ስትሄድ እባክሽ ቆያለሁ ብላን ሄደችው። መቆየቱ አይቀርም ያየሁ ብሽስ አንቺ ስርአት ይኸውልሽ፣ መክሊት እኔ ግን እንደሚያፈቅርሽ እርግጠኛ ነኝ እኔ አረት ሰስት አድርጎ እስኪ ተግባሩን ተመልከች። ንግግሩ፣ ነገረ ስራው፣ ሁሉ ነገሩ አንቺ ላይ ትኩረት ያደረገ ነው። ይህንን ደግሞ እንኳን እኔ ትልቋ ሴትዮ ይቅርና ህጻን ልጅ ራሱ የሚያየው ሀቅ ነው። ለአንቺ እንዴት እንዳልታየሽ ግን አላውቅም። እንግዲህ እኔ አላውቅም፣ እንደዚያ አይነት ነገርም አልፈልግም። መች በፈለጉት ሆነና፣ የህይወት መንገድ እኮ አይታወቅም። የያሹን ጠበቅ ማድረግ ነው። እንደ ዩ ባይነቱ፣ ሸበላ ደግሞ ኬትም አይገኝም። ታዲያ ለምን አንቺ አብረሽ አትሆኝ? እኔንማ መቼ አይተውኝ እንጂ አሳይሽ ነበር። ይልቅ ሞኝ አትሁኝ፣ ከውጫዊ ውበቱ ጀርባ የተደበቀውን እውነት ተረጅለት። አንቺ ካዳመጡሽ ብዙ ነው የምታወራው። ይልቅ የሚበላ ምን ልስራል? በዚህ ምሽት ልሰሪ ነው አዎ፣ ታውቂው አይደል ዳዊት እኮ ፍሬሽ ነገር ካልሆነ አይበላም። እኔ ምልሽ ግን ቆይ፣ አንቺ እዚህ ቤት ሰራተኛ ነሽ ወይስ ሊሊ? ቆይ ምን አድርጎች ነው ዳዊት እንዲጠመድ ያደረግሽው? እኔንማ ምን ያደርገኛል። ግን በቃ ይኸውልሽ፣ ምንም ኮከባችን አልገጠመም። በዛ ላይ ደግሞ እሱ ራሱ ምንም የምመቸው አይመስለኝም። በይ በቃ እኔ ቤት ያፈራውል ስራልሽ፣ እስከዚያ አንቺ ፊልሙን እዪ። እናንተ የጀመራችሁን ፊት እኔ ለምድነ መጨረሰው፣ የራሴ ፊልም ነው ማየ ዳይቴ ወይ ምክልት እዚህ የምትሰራ አለ ብቻ እንዲሁ ሙዚቃ ላዳምጥ ብየ የሌሊ መምጣት ደብሮ ነው አይደል አረ ለምን ይደብረኛል ጓደኛ ሸርልች እንዴት እምጣ ግን ግን ምን እንጃ የሆነች በቃ ምንም አትመችኝ ለምን እንደዛ አልክ አላውቅም ግን በቃ ሳያት የሆነች ተንኮለኛ ነገር ነው የምትመስለኝ እውነትም ኮከባችሁ አልገጠም አልገባኝ አይ ቶ እሽ ሳልሆን አትመጣም ያላንተ እንደማይሆንልኝ ታውቃለህ አይደል

በዚህ ሰዓት መሽቷል እኮ። ምን ችግር አለው? ወንድ ልጅ ነው፣ በዛ ላይ ያላገቡ። ምን የሚያሳስብሽ ነገር አለ? በአገባ ሰው ጋር በዚህ ሰዓት ይደውላል። መክሊት ደግሞ የሆነ የምታካብጁ ነገር አለች። ደውዪለት በቃ። መክሊት ወይኔ፣ ስቶቭን ረስቼው፣ ቆይ አጥፍቼው መጣሁ። እየው በይቅርታ ተሳስቼ ነካክቼው ነው እሺ እንደዛም ከሆነ ትክክለኛ ስህተት ነው የሰራሽው ሳላውቅ ቀሰቀስኩ አይደል በድጋሚ በጣም ይቅርታ እንኳን ደወልሽልኝ ደስ ብሎኛል በዚህ ምሽት ድምጽሽን መስማት ተገኝቶ ነው እንዴ በቃ ደህና ደር እኔ እኮ ተናግሬ ነበር የሚያምነኝ ሰው አጣሁ እንጂ ምኑን አንቺ አይገባሽም እንዴ ልጁ በጣም ፎንቃ ይዞታል አረዝን ብለሽ ነው አሁን ምን አለና ነው ከዚህ በላይ በ አንቺ ተይ ሰው እንዳይሰማሽ ግን ወኪቲ፣ ድምፁ እራሱ እንዴት እንደሚያምር አየሽ? እኔ ይሄ ልጅ እንዳያመልጥሽ ነው የምልሽ። ምንድን ነው? ይሄን ያህል አጋነንሽው እኮ ልል ጓደኛዬ። ሙች የምሬን ነው ደግሞ። እኔ እስከማውቀው ድረስ ፍቅረኛ የለሽም አይደል? ሰው እኮ ፍቅረኛ ስለሌለው ብቻ ከሰው ጋር አይሆነም። ቆይን የማላውቀው ነገር አለ እንዴ? ልብሽ የሸፈተለት ሰው ከሌለ ለምንድን ነው እዮ ባልታይሽም ያለሽ አንቺ ልጅ?

መክሊት ምንድን ነው? መክሊት መክሊት፣ ምንድን ነው? ምን ሆነሻል? ቆይ ምንድን ነው? የተፈጠረውን ነገር ለምን አትነግሪኝም? ምን ሆነሽ ነው? ምንድን ምን ሆነሽ ነው? ምንድን ነው ንገሪኝ። አሁን ልረጋጋ ወይስ ምንድን ነው?

ያው እንደምታውቀው የድርጅቱ ጉዳይ በጣም ብዙ ክርክር አለበት። በቃ ከቻልሽ

ስመጣ እሷ እየወጣች በሮ፣ ገብቼ በርቀት አይቻት ነው። አንተ እዚህ ምን እየሰራህ ነው? ማለት ክፍል እጅ እኮ ሳጣን ወደዚህ የመጣሁት መክሊቴ። ትንሽ ለሊት ተረብሻ ነበር፣ ለአረጋጋት ብዬሽ ነው የመጣሁት። በጣም ታስብላታለህ እንዴ? እንዴት አላስብላት? ምን ጥያቄ አለው? ለነገሩ ልክ፣ ልክ ወንድም አው እንዴና ደርግ ሄ መክሌት ምንድነው ደግሞ እንደዚህ መጥፋት? አንተ ነህ እንጂ የጠፋው። ሲደውልላት ታነሳ ምን ሽ ስራ እዛ እኮ ከኛ እንደዚህ የሚያደርግ ስራ ምን አይነት ስራ ቢሆን ነው? ለጊዜው ሚስጥር ነው። ቪስ ሻወር እኮ ሊወስድ ገብቶ ነው። እ ስራ እንዴት ነው? ትንሽ ቀዝቀዝ ብሏል እንጂ አሪፍ ነው። እማዬም እኮ የድርጅቱን ስራ ለስራ ስላት ቆይ ቆይ ያለች ያው ስንት ጊዜው። ድርጅት ስራ እኮ እንደምታስቢው ቀላል አይደለም በዛ ላይ ደግሞ የኃላፊነት ቦታ ከሆነ ግን፣ አንቺ ትወጫለሽ። ጎበዝ ነሽ። ማየህ መች ታያት ታዲያ? ወይ ለዳዊት አትሰጠው። ብቻውን ምን እንደምታደርገው ግራ ግብት ተናያለ። እስኪ ጊዜ ስጧት። ሜቢ ኮ በራሷ ጊዜ ተሰጣችሁም ይሆናል። ከዘመኑ ጋር ለመሄድ እኛ እንቀላለን ብዬ ነው እንጂ ዋናው ኮ የአባታችን ቅርስ መቀጠሉ ነው። አው ልክ ነሽ። ሱቅ ደርሺ መምጣት ፈልጌ እና አብረን እንሄዳ ይሻላል። እንደዛ ዴቭን ጠብቀ ነው አንድ ላይ ብንሄዳ ይሻላል። ከምን አስቸኩሎ ብይኮም አንተ፣ ምንድነው ቻው ሰትልኝ ብዛው የጠፋሁ? እንዳናስቸኩል ብዬ ኮ ኑ ለሁለት ነዋ። ስልክ ዘግታችሁ የምትጫወቱብኝ? ስልኳን ለያዘች። እኔ ደግሞ ክፍት ነው። ኔትወርክ ይሆናል ምናልባት፣ ይሆናል

ድምፅ ድምፅ፣ ሽኮን ሌት እውነት፣ እውነት፣ ምንም አይደለም። እዚህ ጋር አረፍበት። ከቅድም ጀምሮ ስታነባል ነበር። ጁስ ነገር ልስራለ። ምን ሶስት ወር ይቀረኛል አላልክም እንዴ? ሶስት ወር እኮ ሶስት ቀን ቢሆን ወዲያው ነው የሚደርሰው። በዛ ላይ ደግሞ የማይደፈረረስ ነው የጀመርኩት። በዛ ላይ ማስተርስ ነው እንጂ እባክሽ። ወሬኛ የእውነት ግንዴ ለምን አትወዳደርበትም? ሪሰርችህን። ለውድድር ይበቃል ብዬ እንኳን አላስብም። ይበቃል፣ ለማኔ ከአንተ የሚጠበቀው አንድ እርምጃ መራመጭ ብቻ ነው። እሺ፣ እንግዲህ ጊዜው ደርሶ ሊሆንና የሆነ ነገር ብቻ እናደርጋለን። ደግሞ ሳልነግረህ ማሚ ደውላ ነበር። ምን አለች? ያው መጀመሪያ ሰላምታ ነበር ያቀረበችው፣ እሱም አይታወቀ ነው። ከዛ ደግሞ ደህንነታችንን ጠየቀች። አንቺ ልጅ ከያስኩሽ አለቀሽ። ሙ እሺ፣ በቃ ልንገርህ። በአንድ በሰባት ነግረኝም፣ ከእስካሁኑ የከፋ ነገር ሳይገጥማት አይቀርም። የምርሽን? ምን ሊገጥማት ይችላል? አላውቅም ግን እርግጠኛ ነኝ። እኔ እኮ ማይገባኝ ለምን ግልጽ አድርጋ እንደማትነግረን ነው። እንግዲህ ፍላጎቷ ካልሆነ አናስገድዳት ምን እናደርጋለን። እ ዴቭ ያን የሚያክል ድርጅት ብቻዋን ምን ልታደርገው ነው? ምን ያሰብሽው ነገር አለ እንዴ? እኛ እኮ የወርስ ጥማት የለብንም፣ ግን የተሰወረ ነገር ሁሌ ከጀርባው አንድ ነገር አለው። ተይ ባክሽ፣ አንቺ አትጨነቂ። ችግር ካለ መፈታት ይቀር ሁሉም ነገር ያስተካከላለን። እሺ ምን ጁስ ልስራ አለ መክሰስም ልስራ ባለሙያ እኔ ለማለት ነው። አንተ ደግሞ ስንት ጊዜ ሰርቻ አላውቅምና ነው። ኧረ በእናትሽ

አንቺ ቻውም ሳትይኝ ትሄጃለሽ? ይሄን በእናትሽ አስቸኳይ ስልክ ተደውሎልኝ እኮ ነው። እንደው ደክመሻል ብዬ ነው እንጂ የጀመርኩትን ጽዳት አስጨርስሽ ነበር። ተካምብልት ተካም ነው ልጅ ነፍሴ ነው አጥፍተለች ታጀለሽ። ምን ጥያቄ ያለው አዋ። ያውም ደግሞ አልጋ ላይ ነው ማድረው። ተቀልሻ ሶፋ እንደማልወድ ሊሊ ራስ ሻረለሽ። እንዴ ሶፋ ላይ አደርሽ? ያኔማ ፊልሙን ልጨርስ ብዬ እንቅልፍ ወስዶኝ ነው። አሁን ግን አልጋ ላይ ነው ማድረው።

የእኔ ሙዚቃኛ እንዴት አደርግ እንዴት አሽ? የኔ አጃቢ እኔን አጃቢ የእኔ አጃቢ መሆኑን አግኝተች ነው። ጉረኛ እንዳንተ ሙዚቃ የሚወድ ሰው አለ፣ ግን እኔ አይቼ አላውቅ። ከእኔ ውጭ ማንም ስለማይታይሽ ነዋ። ዛሬ ቁርስ ጉራ ነው የቤቱ ስራ አያደክምሽም? ለምን ሰራተኛ አቀጥሪ። እሱማ መች ጠፋኝ ብለሽ ነው፣ ግን ብዙም አይቆዩም። አሁንም የቤቱን ስራ ለመድኩትና እንደ መዝናኛ ነው። ቢሆንም ባይሆንም እኔም ማውቀው አንድ ጥሩ ደላላ አለ። በዛ ላይ ብዙ ደንበኞች አሉ ለእሱ ልንገርልሽና ሰራተኛ እንዲፈልግልሽ እናድርግ። በዛ ላይ ደግሞ ሰራተኞቹም ታማኝ ናቸው ሲባል ሰምቻለሁ። እሺ በቃ ጠይቂና አሳውቂ። ስለጣፈጠኝ ነው።

ምንድና እስኪ ዳዊት ደግሞ በቃ ቀ እንደዚህ ሆኖ ምን የሚነግርህ ነገር ይኖራል። መክት በቃ እ የሚያስፈልገውን ነገር ዛስታንለትወእ እስከዛ ዳዊት ፍሪጅ ውስጥ ወተት አለ፣ አሙቅና ስጠው። ከአንተ አይጠበቅም። እሺ፣ ምን አይነቱ ነው? ማ እድሜ ልክን የጂል ጨዋታ መጫወት አይሰልችም አይደል ጂል ለነገሩ እናመሰግን ነው የሚገባው እንዴት ለአንተ ብለን በዚህ በፀሐይ ከመንከራተት እዳልና ይህን ያህል ሰነፍነች ማለት ነው

ደግሞ ምን ያህል እንደምታስቢኝ ቅድም ፊት ላይ ያለው ጭንቀት ይናገራል። ለማንኛውም እዩባ ሁለተኛ እንዳይደግ እውነት ቢሆን ግን እንዲህ ስንቱን አሰብኩት። ደህና ነኝ የእኔ ቆንጆ፣ ጨረተ ሆነ የማሸነፍ ጊዜ ነው። ልክ እንደስሙ ወደ እናንተ እየበረርኩ ስመጣ ልክ በሮ ጋር ስደርስ ደስታዬን እጥፍ የሚያደርግ የተንኮል ሀሳብ ብልጭ አለብኝ። አእምሮ ይለኝ ተንኮልኛ ስታናደድ

ያንን ነፍስ መንጠቅ የሚችለው አንድ ፈጣሪ ብቻ ነው። ብታስቢ እንኳን አይሳካልሽም። ምን እየሆንሽ ነው አንቺ? አመሻል እንዴ? እኔ እኮ የጓደኛሽ፣ አንተ ያመሃል እንዴ? ሴትነቴን ነቄ አንተን ስላስበለጥኩ ነው እንደዚህ የምትሆነው። ወዲያ ተብዣውን ለቀሽ ውጪ ክፍሌ እንደውም ልንገር ደፋሬን ብዬ እሪ ብዬ ነው ምጮሆሽ። ጮያ፣ ማን ሲሰማሽ? በጣም ጥሩ መክሊት፣ ከኔና ከአንተ ማንን እንደምታምን በደንብ ታውቃለህ። አላውቅም። ታውቃለህ። አላውቅም። አሁን ውጭ